ሀገራት ለምን ይመስላችኋል ከቡርጅ ካሊፋ የሚበልጥ ህንፃን መገንባት የማይፈልጉት ከቡርጅ ካሊፋ የሚበልጥ ህንፃ ለመገንባት አሁን የተደረገው ጥረት ሁሉ ጥቅም አልባ ሆኗል ታዲያ ለምንድነው የትኛውም ሀገር ከቡርጅ ካሊፋ የሚበልጥ ህንፃ መገንባት የማይፈልጉት አንዳንድ ሀገሮች ተመሳሳይ ህንፃዎችን ለመስራት ሲሞክሩ ፕሮጀክቶቻቸው ሳይጠናቀቁ ባጭር አስቀርተዋል ቻይና እንኳን ከ500 ሜትር በላይ በሚረዝሙ ህንፃዎች ላይ እገዳ ጥላለች በእርግጥም የሆነው እንደነዚህ ያሉ ህንፃዎች የጥገና ውጮች እጅግ በጣም ብዙ በመሆናቸውና እንደነዚህ ያሉ እጅግ በጣም ረጅም ህንፃዎች የተለየ ጥቅም ባለመያዛቸው ነው። በእነሱ ውስጥ መኖርና በቢሮዎቻቸው ውስጥ መስራት በጣም ውድና አዳጋች ነው። ስለዚህ በመካከለኛው ምስራቅ ከሚገኙት ከተሞች በተቃራኒ ብዙ የዓለም ሀገሮች ስማቸውን ለማሻሻል ረጅሙን ህንፃ መገንባት አያስፈልጋቸውም። እንደ ኢትዮጵያ ያሉ ሀገራትስ እነዚህ ረጃጅም ህንፃዎች አያስፈልጓቸውም ብላችሁ ታስባላችሁ? ኮመንተሪ ላይ አስቀምጡልን። ይህን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።